ወደ አጀንዳ ጉዳያችን እናመራለን። ከ2018 የትምህርት ዘመን ጀምሮ ለትምህርት ቤት ምዝገባ ብሔራዊ መታወቂያ መያዝ ግዴታ መሆኑን የአዲስ አበባ ከተማ አስተዳደር ገልጿል። በትምህርት ቤቶች ለአንድ ወር የሚቆይ የብሔራዊ መታወቂያ ምዝገባ ዘመቻም ተጀምረዋል። ሩት ወርቁ ተጨማሪ አላት። በአዲስ አበባ እስካሁን 4.6 ሚሊዮን የሚሆኑ ዜጎች የብሔራዊ መታወቂያ ምዝገባን አከናውነዋል። የአዲስ አበባ ከተማ አስተዳደር ይፋ ባደረገው አንድ ወር የሚቆይ የተማሪዎች የብሔራዊ መታወቂያ ምዝገባ ዘመቻም ከ450 ሺህ በላይ ተማሪዎች ይመዘገባሉ ተብሎ ይጠበቃል። ትምህርት መዋቅር ጋራ ውይይት የማድረግ ለዚህ የሚያስፈልገውን ግብዓት የማዘጋጀት መዋቅሮቻችን ይህን ስራ መስራት እንዲችሉ በቂ ባለሙያዎችን የማሰልጠን የቴክኖሎጂና የግባት አቅርቦት ላይ በቂ ዝግጅት አድርገናል። እንግዲህ ከዛሬ ጀምሮ ይህን ላውንች አድርገናል እንግዲህ በቀጣይ አንድ ወር ጊዜ ውስጥ ከአራት መቶ ሀምሳ ሺህ በላይ ተማሪዎችን እንመዘግባለን ብለን ነው የምናስበው። በአዲስ አበባ ከአንድ ነጥብ አንድ ሚሊዮን በላይ ተማሪዎች እንደሚኖሩ ይገመታል። ከ2018 የትምህርት ዘመን ጀምሮ የብሔራዊ መታወቂያ የሌለው ተማሪ የትምህርት ቤት መዝገባ ማድረግ እንደማይችል ነው የተገለጸው። የዚህ መዝገባ ስራ የሚሰጠው ትምህርት ቤት ላይ ብቻ አይደለም። በሲቪል መዝገባና ነዋሪነት አገልግሎት የምንሰጥባቸው በከተማ በወረዳ ያሉ መዋቅሮቻችን ላይ በክፍለ ከተማ ያሉ መዋቅሮቻችን ላይ በከተማ ያለን መዋቅር ላይ ይሰጣል። በተመሳሳይ ባንኮች ላይ በኢትዮ ቴሌኮም፣ ሌሎችም አገልግሎት የሚሰጥባቸው ቦታዎች ላይ እነዚህ አገልግሎቶች የሚሰጡ ስለሆኑ ከትምህርት ቤት ምዝገባ የቀሩትን ደግሞ በነዚህ ተቋማት ላይ ምዝገባውን በማከናወን ስራችን በተሟላ መልኩ እንዲከናወን ማድረግ ያስፈልጋል። እንግዲህ የሚቀጥለው አመት ይህን አስገዳጅ አድርገናል። በምንድበት ጊዜ በሚቀጥለው አመት የተማሪዎች ምዝገባ በሚጀመርበት ጊዜ የናሽናል አይዲ ምዝገባ ያላከናወነ ተማሪ የስኩል ኢንሮልመንት እድል አይኖረውም ማለት ነው። ስለዚህ ወላጆች ይህንን አውቀው የዚህ ዓመት የትምህርት ዘመን ከመጠናቀቁ በፊት ልጆቻቸውን ወስደው ባዮሜትሪክ ዴታ እንዲሰጡ ማድረግ ያስፈልጋል። በ2018 ሁሉንም ተማሪዎች የብሔራዊ መታወቂያ ባለቤት ለማድረግ አቅምን የማሳደግ ስራ እየተሰራ መሆኑን ተገልጿል። እንግዲህ ወደ 250 አካባቢ የሚጠጉ የምዝገባ ኪቶችን ባዮሜትሪክ ዴታ ኪቶችን ሬዲ አድርገናል። እዚህ ላይ የሚሰሩ ባለሙያዎችን አሰልጥነናል። በሁሉም በአዲስ አበባ ውስጥ ያሉ የትምህርት መዋቅር አመራሮች ጋር ውይይት አድርገናል። ይሄ ስራ ደግሞ ዝቅ በንቅናቄ መምራት እንዲችል ይሄን ስራ የሚመሩ በከተማችን ውስጥ ያሉ መዋቅር አመራሮች ጋ የጋራ መብራት ፈጥረናል። የብሔራዊ መታወቂያ ምዝገባ ዲጂታል ኢትዮጵያን እውን የማድረግ አካል በመሆኑ ማህበረሰቡ በዚሁ ልክ እንዲረዳው ጥሪ ቀርቧል። ተመልሰናል እንግዲህ ቀደም ሲል እንዳልናችሁ በዚህ ጉዳይ ላይ ሁለት እንግዶችን ጋብዘናል። የመጀመሪያው የብሔራዊ መታወቂያ ፕሮግራም ጽህፈት ቤት ዋና ዳይሬክተር ዮዳያ ራስላሴ እዚህ ስቱዲዮ ይገኛሉ። እንደዚሁም ደግሞ የቴክቶክ ፕሮግራም አዘጋጅና አቅራቢ ሰለሞን እዚሁ እኛ ጋር ይገኛል። በጣም እናመሰግናለን እንግዶች። እንግዲህ አቶ ዮዳሄ ሊጀምርና ከ2018 ጀምሮ ማንኛውም የትምህርት መስገባ በብሔራዊ መታወቂያ ወይም ደግሞ በዚህ ብሔራዊ መታወቂያ ወይም ዲጂታል አይዲ በምንለው እንዲሆን ተወስኗል። አሁን አብዛኞቹ አገልግሎቶችን በዛ እየተሰጠ ይገኛል። ሰው በአዲስ አበባ ባንኮችን ጨምሮ የተለያዩ ተቋማት አገልግሎት የሚሄዱ ሰዎች ብሔራዊ መታወቂያ አስገዳጅ ሆኗል። ስለዚህ ሲደረግ፣ ፋይዳው መታወቂያን በፍጥነት ማውጣት የሚያስችል ስርዓት አብሮ ተዘርግቷል። የሚለውን እንደ መነሻ አንስራ ዛሬ ወደ 13 ሚሊዮን እየተጠጋ ነው። በሙሉ ኢትዮጵያ የዲጂታል መታወቂያ ያለው ሰው ብዛት አዲስ አበባ ውስጥ ኦልሞስት አምስት እየደረሰ ነው፣ አምስት ሚሊዮን ሰው። አብዛኛው ስራ እንግዲህ ከተማ ውስጥ ነበር። ከዚህም በፊት እንደምታውቁት ከአዲስ አበባ ከተማ አስተዳደር ጋር በቅርበት ሆኖ በመስራት የተለያዩ አገልግሎቶች ጋር እየተያያዘ ነው። ከተወሰነ ጊዜ በኋላ ማውጣት የሚለው ነገር ይቀራል፣ ማረጋገጥ ብቻ ይሆናል። ምዝገባው ሁሉም ሰው ተመዝግቦ ስለሚጨርስ ከቀን ተቀን ስልኬን አውጥቼ አንድ ባንክ ሞባይል አፕሊኬሽን ውስጥ ገባ ማነ ሲለኝ በፋይዳ ቁጥሬ ማነኝ ማን እንደሆንኩ ምነግርበት የሆነ ባንክ ጋር በአካል ቀርቤ የሆነ የመንግስት ቢሮ ሄጅ አገልግሎት ሳገኝ ማረጋገጥበት ወደ ማረጋገጥ እንሄዳለን። ስለዚህ የምዝገባ ሂደቱ በቃ ሰው ሁሉ ተመዝግቦ ሲያልቅ ጭንቀት መሆኑ ይቀራል። በምን ያህል ፍጥነት ሰው ተመዘገበ የሚለው ለሚለው ደግሞ ትክክለኛ መልስ ለመስጠት ዛሬ ከተመዘገብኩ በተወሰኑ ሰዓታት ውስጥ የፋይዳ ቁጥሬ ተጣርቶ ሂደቱን አልፎ የጥራት ደረጃውን አልፎ ምን ብሎ የፋይዳ ቁጥር በሜሴጅ መድረስ አለበት። አንድ አንድ ኤክሴፕሽን ኬዝ ኤክሴፕሽን የምንለው ሰው ከተመዘገበ በኋላ ደግሞ ቢመዘገብ በጥራት ባይነሳ አሻራው ፎቶ በጥራት ባይነሳ የተለያየ መረጃ ስተት ቢኖረው ዲሌይ ሊፈጠር ይችላል። ከዛ ውጭ ግን በአንድ የስራ ቀን ውስጥ ኖርማሊ ባልበለጠ መድረስ አለበት። ሶሎ ዳንት ልምጣና እንግዲህ፣ የምዝገባ ስርዓቱን በዚህ ደረጃ ካየን የዲጂታል ፋይዳ ወይም ይሄ ብሔራዊ መታወቂያ በተለይ ዲጂታል ኢኮኖሚን በመገንባት ረገድ በእያንዳንዳችን ህይወት ላይ በማቅለል ረገድ ምንድን ነው ያለው ጠቀሜታ የሚለውን እንደ ሀሳቦች እናንሳ። አመሰግናለሁ። አይ ቲንክ የዲጂታል አይዲ ጉዳይ ወደ ወልግ ቤት ከቀረቡት የቴክኖሎጂ ኢንፍራስትራክቸሮች ወይም ስራዎች አንዱ ነው። ከዚህ በፊትም እዚሁ መድረክ ላይ መጥቻ ያንዳንድ ሀሳቦች ተጫዋውተናል። ወንድሜ ወደ አሄ የሚመራው ተቋም እየሰራ ያለውን ነገር በምሳሌያዊ ቢገልጸው ሃይዌ እየተገነባ ነው ያለው። ሃይዌ እየተሰራ ነው። በጣም ማልቲ ሌይን የሆነ ሃይዌ እየተሰራ ነው። እና አንድ ሀገር መንገድ ከጨረሰ በኋላ እዛ ላይ የሚሽከረከር ተሽከርካሪ ከሌለ ኪሳራ ነው የሚሆነው አይደል? ስለዚህ አሁን እሱም እንዳለው አሁን እያስጨነቀን ያለው ሃይዌ ግንባታ ነው። ካለቀ በኋላ ምንድን ነው የምናደርገው የሚለው ነገር ትልቁ ጥያቄ ይሆናል። ስለዚህ ቫሊዩ አድድ የሆኑ ሰርቪሶች ኢምቤድድ ሲሆኑ፣ ላዩ ላይ ሲጨመሩ የዛኔ የእውነትም ይሄ እጅግ በጣም ኮስቲ የሆነ የፐብሊክ ዲጂታል ጉድ ውጤት ያመጣል እንላለን። ከዲጂታል ኢኮኖሚ አንጻር መቼም ተዘርዝሮ አያልቅም። ብዙ ምሳሌዎችን ባለፈው ከጤና ከእርሻ፣ ከኳሊቲ ኦፍ ላይፍ አንጻር ተናግሬያለሁ። አሁንም እሱኑ ትንሽ በሀይ ሌቭል ሰመራይዝ ማድረግ ነው የምፈልገው ና መቼም ዲጂታል ትራንስፎርሜሽን እያለን ኢጋቨርናንስ እያለን እነዚህ ነገሮች እያለን ያለ ዲጂታል መታወቂያ ምንም ነገር የሚያያይዘው ነገር የለም። ለዚህ ነው ይመስለኛል እስከ ዛሬም እያረግናቸው የነበሩት እነዚህ ጥረቶች ዲጂታል ኢኮኖሚ፣ ዲጂታል መር የሆነ አስተዳደር ብለን የምንላቸው የሚፈልገውን ያህል ግብ ያላገኙት ብዬ ማስብ አሁን ግን ይሄ በጣም ወሳኝ የሆነው በጣም በጣም ቁልፍ የሆነ ነገር ሲመጣ የሚፈጠረው ነገር እጅግ በጣም በርካታ ነው። ከዚህ ውስጥ ልምድ የወሰድንባቸው ናይሁዳሄም ልምድ የወሰዱባቸው ሀገሮች አሉ። በተለይ አድሃር እያለን ሁሌ የምንጠቅሰው በዛ ውስጥ የመጣውን ተረፍ ከፋይናንሻል ኢንክሉዥን አንስቶ የኢኮሜርስ ላይ ያለው ስርአት አንስቶ መንግስት ለህዝብ የሚሰጠው ስርአት የታክስ አከፋፈል ቢሆን ባለፈው ጠቅሽ ያለው ፔንሽን ስርአቱ ላይ የሪሶርስ ብክነቱ ላይ ሁሉ ገብቶ የማይሰራበት ቦታ የለምና ከዚህ አንጻር እጅግ በጣም በርካታ የሆነ የፐብሊክ ፕራ ፕራይቬት ሴክተር ተረፍ ትሩፋት ይኖረዋል ብዬ ነው የማስበው። ከነዛ ውስጥ እንግዲህ የምንጠቅሳቸው ብዙ በርካታ አርአያ የሚሆኑ ተቋማት፣ ሀገራት እና ምልክቶችም አሉ። አይ ቲንክ ባለፈው የጠቀስኩት አሁንም መጥቀስ ፈልጋለሁ ምናልባት ለሰመሪ ናይጄሪያ ውስጥ የሆነውን ጥሩ ልምድ እናያለ ናሽናል አይዲ ላይ ይሄ በመተግበሩ የተነሳ ከ50 ምናምን ሺህ በላይ በፍራድ እና ህገወጥ የሆኑ የመንግስት ሰራተኞች ዲስከቨር ተደርገው ከዛ ውስጥ ከአንድ ቢሊዮን ዶላር በላይ ሴቭ መደረግ እንደቻለ ብዙ ሪፖርቶች ያሳያሉ። ና ፍራድ እና ኮራፕሽን እንኳን ከመከላከል አንስተን ሲሆን ብናየው ትሬሰብል ስለሆነ የዲጂታል ነገር ፉትፕሪንቱ የትም ስለማሄድ እዛ ጋር በጣም ከፍተኛ የሆነ ኢኮኖሚክ ኢምፓክት ይኖራል ብዬ አስባለሁ። ኮስ ሴቪንጉ እኔ ሁልጊዜ ብዙም አልሄድም፣ ግን የሄድኩ በማይ ጊዜ የመንግስት ስራ ውስጥ ያለውን ነገር ሳይ፣ ብክነቱም የኢፊሸንሲ እጥረቱንም ስታይ ብዙ የሚያሳዝን ነገር አለ። ና ከዛ ውስጥ አንጻር ስናይ እጅግ በጣም በርካታ ሰርቪሶች፣ በሺዎች የሚቆጠሩ መቶች የሚቆጠሩ ሰርቪሶች በዚህ ስርአት ውስጥ ቢያልፉ፣ በዚህ ሀይዌ ውስጥ ቢፈሱ የሚፈጠረው ነገር ማሰብ ይቻላል። አስበው መኪና ይዘህ አንተ ስትሄድ ዋን ሌን ላይ ቱ ሌን ላይ ወይ ኮሮኮንች ላይ ብትሄድ የምትፈልገው ቦታ ላይ የምትደርስበት ታይም እና ሃይዌይ ተደርጎ መልታይ ሌን ሃይዌይ ላይ ብትሄድ የሚደረስበትን ዴስቲኔሽን ስታስበው አይ ቲንክ ይሄ በጣም ቆንጆ የሆነ ሜታፎር ነው ብዬ አስባለሁ። ና ተረፉ እዚህ ጋር ተብሎ እዚህ ጋር የሚቆም አይደለም። ከጥግ እስከ ጥግ፣ ከመንግስት እስከ ግለሰብ፣ ከስታርታፖች እስከ ትልልቅ ኮርፖሬሽኖች የዲጂታል አይዲ የሚያመጣው መተሳሰር ና ትሩፋት እጅግ በጣም ብዙ ነው ብዬ ነው እንግዲህ በዚህ መንገድ ነው የምገልጽ። በተለይ አንድ ሰው አንድ ነው የምትለው ሀሳብ በጣም ትልቅ ግን ብዙ ነገር የያዘች ቆንጆ ፍሬዝ ነች ብዬ አስባለሁ። በክልሎች ያለው ምዝገባ ተደራሽ በማድረግ ረገድ ምን እየተሰራ ነው? አሁን የፕሪንቲንግ ጉዳይ በጣም ብዙ ቦታ ላይ ለምሳሌ ኢትዮ ቴሌኮምን ጨምሮ በርካቶችም ፕሪንት እያደረጉ ነው። እንደም አንድ ቅድም መረጃ ነው የማይቀርበው ነበር ስላልደረሰለን ነው እንጂ ለምሳሌ ለምሳሌ ፕሪንት ማድረግ ግድ ላይሆን ይችላል። እሱ እሱ እስካለ ድረስ ሰው ይጠቀማል። አሁን መቼም ስለሚጠየቅ ፕሪንት የተደረገ ነገር ሀርድ ነገር ሰው መያዝ ስለሚፈልግ ነው እንጂ እንዲህ አይነት ነገሮች አሉ። ሰው እቅድ ላይ ክልል ላይ ያለው እቅዳችሁ ምን ይመስላል የሚለውን? አቶ ዳ በ2018 መጨረሻ ላይ እስከ 70 ሚሊየን የሚል በጣም ቀላል የማይባል እቅድ ነው የያዝነው። 70 ሚሊየን ቀላል ቁጥር አይደለም፣ በአንድ አመት ተኩል ጊዜ ውስጥ ማለት ነው። ከዚህ በኋላ እስከ ዛሬ ስናደርግ የነበረው ሁለት አመት ተኩል አልፎታል። በደንብ እንግዲህ በሰፊው መሰራት ከጀመረ በአብዛኛው አዲስ አበባ ውስጥ ነበር። ከአዲስ አበባ ከወጣን ደግሞ አንዳንድ የክልል ከተሞች ውስጥ ነው። ብዙ ገጠራማ ቦታዎች ላይ ገጠር ሄደን እናውቃለን። በጣም ራቅ ራቅ ያሉ ወረዳዎች ላይ ግን አብዛኛውን ጊዜ ፓይለት ነው። ለምሳሌ የድሬዳዋ ከተማ እንዳለው የድሬዳዋ ገጠር ቀበሌዎች አሉ። ገጠር ቀበሌዎች ላይ እንሄድና ፓይለት እንሰራለን፣ ወይ ሴፍቲ ኔት ጋ ወይ የግብርና የሆነ ኤክስቴንሽን ወይ ሄልዝ ኤክስቴንሽን ወይ የካምፕ ውስጥ ምናምን እንደዚህ ራቅ ያሉ ቦታዎች ላይ ፓይለት ነው እንጂ የምንሰራው በጣም ወርደን አንድ ሙሉ ዞን አንድ ሙሉ ክልል ጨርሰን በቃ እዚህ ክልል አሁን አዲስ አበባ ውስጥ እንደምናረገው እንትን አላልንም። አሁን ግን እሱ እሱ መሰረቱ ተዘርግቶ አልቋል። ይህ ክልል ውስጥ በመስራት ነው መቼም ሰባ ሚሊዮን የሚደረሰው በከተማ አይደለም። አብዛኛው ሰው ገጠር ውስጥ ከከተማ ውጪ እንዳለ እንደመኖሩ በአንድ አመት ተኩሉ ሰባ ሚሊዮን መድረስ ይቻላል። ትንሹ እንዲያውም እሱ አነስ ያለው እቅዳችን ነው። በስፋት እየሰራን ያለነው እንግዲህ ኢትዮ ቴሌኮም እንደምታውቀው ካርድ ላይ ብቻ አይደለም አሁን በቅርብ አዲስ አበባ ውስጥ ያየሁት አንዳንድ ባንኮች ራሱ ከኢትዮ ቴሌኮም ጋር ፓርትነር ያደርጉና እዛው ቅርንጫፋቸው ውስጥ የመዝጋቢው መሰረተ ልማት የሰው ኃይሉ፣ ማሽኑን ምን የሚያቀርበው ኢትዮ ቴሌኮም ነው። የባንኩ ቅርንጫፍ ውስጥ ደግሞ ወንበር ጠረጴዛ ያቀርብለታል። ባንኩ መብራት እንትን ያቀርብለት እንደዚያ፣ በፓርትነርሺፕ ይሰራሉ። በቅርብ ኢትዮ ፖስት ውስጥ ሌሎች ብዙ ፓርትነሮች ገቢዎች፣ ብትሄድ ባንኮችም ላይ ያሉና ወሳኝ ኩነት፣ ሌላኛው የአዲስ አበባ ሲቪል መዝገባ። አዲስ አበባ ሲቪል ምዝገባ አሁን በሁሉም ወረዳ ውስጥ ፋይዳ ምዝገባ ይመዘግባል። መመዝገብ ብቻ ሳይሆን ደግሞ ከሚሰጠው አገልግሎት ጋር ቅድመ ሁኔታ አድርጎታል። የፋይዳ በር ሰርቲፊኬት ብትል ፋይዳ ይጠይቃል፣ ምን ብትል ፋይዳ ይጠይቃል። ይህን ሲያደርግ እንግዲህ ለሰዎች ዝም ብሎ ተጨማሪ ሰነድ አምጡ ለማመላለስ አይደለም፣ አላማው ግልጽ ነው። ነገ አንድ ሰነድ ስትጠየቅ በዛውም ሌላ ሰነድ መጠየቅ ይቀራል። ለምሳሌ ዶኪመንት አውተንቲኬሽን የሰነድ ማረጋገጫ አገልግሎት አለ ዛሬ ፋይዳን ካላመጣ ወደ ኔክስት ስቴፕ አትሄድም ይልሃል የመጀመሪያ መስኮት ላይ ነገር ግን ፋይዳን ካላመጣ የሚል ነገር ይቀራል ምክንያቱም እንካ ስልክ ቁጥሬን ብለው ማወቅ ይችላል ማን እንደሆን የሆና ቲን ብለው ማወቅ ይችላል የቀበሌ መታወቂያ እንካ ብለው የአዲስ አበባ መታወቂያ ማወቅ ይችላል ሲስተሞች ስለሚናበቡ ይህን ካላመጣ ይህን ካላመጣ ያለነው መቼ ነው ገና አሁን የመናበብ ሀሁ ላይ ስለሆንን መናበብ ሲያልቅ ይህን ካለመጣ ይሄን አምጣ ይቀራል ማለት ነው። ምክንያቱም መንጃ ፈቃዴን ባሳየ የገቢዎች እንትኔን ማግኘት ይችላል ሲስተሞች ስለተናበቡ ማለት ነው። እሱ ላይ ግን ዛሬ አልደረስን፣ ግን በአጭር ጊዜ ውስጥ እንደርሳለን። ሰው አዲስ አበባ ሲቪል ምዝገባ ይህንን የፋይዳ ለበርስ ሰርቲፊኬት፣ ለቀበሌ መታወቂያ፣ ለሌሎች ለከተማው ለሚሰጣቸው አገልግሎቶች ቅድመ ሁኔታ ሲያደርግ ምንን በማቀድ ነው? ነገ ለሚመጣው የሲስተሞች መያያዝ መደላድል እየፈጠረ ነው። ስለዚህ ዜጎች ይህን ተረድተው በቂ የሆነ አዲስ ሰነድ መጠየቅ አዲስ የሆነ ስቴፕ ማብዛት መስኮት መጨመር አይደለም ዓላማው። ነገ መስኮት ይቀንሳል፣ ዋን ዊንዶ ይሆናል። ነገ ደግሞ ዋን ዊንዶ ስልክ ይሆናል፣ ስልክ ይሆናል። የመንግስት አገልግሎት የማገኘው ና ለእሱ መደላድል እየፈጠረ ነው። ቀጣይ ጥያቄ እሱ ወደ ወደአንተ ጋር ከመምጣቴ በፊት ዛሬ አጀንዳችን ይሄ የብሔራዊ መታወቂያ ጉዳይ ነው። ስለዚህ መጠየቅ የምፈልጉትን ነገር ጠይቁ ብለን ወደ ዜጎች ድምጽ አዙረ ነው። ጥያቄዎች ለህዝብ አቅርበን ነበር። በኢቢሲ ዶት ስትሪም በፌስቡክ ገጻችን ላይ የመጡ ጥያቄዎችን ብናሳያችሁ ደስ ይለኛል። ለምሳሌ ከዲጂታል መታወቂያ ጋር በተያዘ የሆኑ አሉታዊ አመለካከቶች አሉ እና ትንሽ እንደው ከፍ ቢያደርጉ ለምሳሌ ስድስት ስልሳ ስድስት ነው ይላል። እንደው በደንብ መነሳት ስላለበት ምንድነው ስድስት ስልሳ ስድስት ምን ማለት ነው? እንደዚህ አይነት ነገር ጋር እያያዛሉ ወደ ቴክኖሎጂው ጋር አንተ ጋር ስለምትሄድ ፕሮግራሞች በተረጋጋሚ ስለምሰራበት ምንድን ነው እዛ ጋር ያሉ አሉታዊ አመለካከቶችን እንዴት መስበር እንችላለን? እሱ እናንሳና ሌሎች ጥያቄዎች ደግሞ ለአቶ ዩዳ ያነሳሉ ከህዝብ የመጡትን። ያ ኢንትረስቲንግ ጥያቄ ነው። እንዲህ አይነቱ ኮንስፒሬሲ፣ እንዲህ አይነቱ አገላለጽ በዲጂታል አይዲ ላይ ብቻ የተወሰነ አይደለም። ቴክኖሎጂ በመጣ ቁጥር ይሄ ጥያቄ ይቀርባል። እኔ ደግሞ ሁሌ የቴክኖሎጂ ሰው እንደመሆኔ ሁሌ የቴክኖሎጂን መልካም ብቻ ሳይሆን ተያያዥን ነገር ይጠቀሳል። አንዱ ክላሲክ ኤግዛምፕል እዚሁ ሀገራችን ላይ የተፈጠረው ነገር ብናይ የሲኒማ ነገር ሲገባ መቼም የተጻፈውን ታውቃላቸው ጳውሎስ ኞኞ የሳቸውን መጽሐፍ ስለ ባጼ ሚኒሊክ ጊዜ የነበረውን ታሪክ በጣም በጣም የሚገርም ደፍት ያለው እኔም መጽሐፌ ላይ ሪፈር ያደረኳቸው ነገሮች አሉ። ሴጣን ቤት እየተባለው ዛሬም ድረስ ለዛ ነው። ግን አሁን ሴጣን ቤት ስለተባለና ያ ፐርሰፕሽን ስላለ ሙቪ ያናይ ማለት አይደለም። ፎቶ ለመጀመሪያ ጊዜ የተነሱት አጼ አጼ ሚኒሊክ እንደሆኑ ታሪክ ይዘግባል። ግን የሃይማኖት አባቶች ጭምር እሳቸውን ሲኮንኑ እንደነበረ ታሪክ ላይ ተጽፎ እናያለን። ስለዚህ ሁልጊዜ ቴክኖሎጂ ሲመጣ እኔ ስለ ቺፕስ ወይም ደግሞ ሄልዝ እንኳን አክል ጉዳር ዝዎች እንኳን የሚፈውስ ኢምቤድድ ቺፕስ በማውራ ጊዜ ወዲያው ስኮነን እኔ የማየዋለሁ እና ይሄ ነገር አዲስ አይደለም። ለናሽናል አይዲ የሚያደናግጥ መሆን የለበትም መጽሐፍ ቅዱስ እኔም ክርስቲያን ነኝ ስድሳ ስድስት ለምሳሌ ስፔሲፊክ ጠይቆ ጥያቄ መጽሐፍ ቅዱስ ቃል ራእይ ላይ ያለውን ቃል አውቃለው ሲስተሞች በሙሉ ወደ አንድ ሆነው ሁሉ ነገር ኮንትሮሊንግ ይሆናል ከሚለው አሳምሽን የመጣ ነው። ነገር ግን ሪዝናብል በሆነ ሁኔታ በታትነን ብናየው አሁን ወንድሜ ወዳሂም የገለጸ ያለው የህዝብን እዚሁ ጋር ሮሮ እያሰማን እዚሁ ጋር ደግሞ ያንን ሊፈታ የመጣውን ነገር ከኮነንን ይጋጫል። አይደለም እንዳልኩ ነው። ከሁለት ቀን ከሶስት ቀን በፊት አንድ የመንግስት ቦታ ሄጄ ነበር። የከተማ አስተዳደር ስራ ላይ እጅግ ያለው የህዝቡ መጉላላት፣ ሰርቪስ የሚሰጡን ሰዎች ያንኑ ለማስተናገድ ያላቸውን ጭንቀትና ልፋት አስተውዬ ነው የወጣሁት። ያን ለመቀየር አሁን ቅድም የተባለው ነገር የሚመጣ ከሆነ ያን ይፈታል። ስለዚህ መፍትሄ ካመጣ እና ክፋት እንደሌለው በትክክል ማይንድ ሴቱም ለውጡም ከአብሮ ከተሰራ በጣም በጣም ወሳኝ የሆነ ነገር ነው የሚሆነው። ከዚህ ጋር አያይዣ አንድ ነገር እንደሆነ ነግርህ ወንድሜ፣ ፐርሰፕሽኑ ሲመጣ ቴክኖሎጂ በየማህበረሰቡ ንቃተ ህሊና ሌቭል ተቃውሞም ይለያይ፣ ፈርጁ ይለያይ። ስለዚህ እያንዳንዱን የማህበረሰብ ማይንድ ሴት አድሬስ ማድረግ ማስተማር፣ ማንቃት የግድ የሚያስፈልግ ነገር ነው ብዬ ነው የማምነው። እና ከስድስት አስር ስ ጋር ያለው ነገር በእርግጥ የሃይማኖታዊ መያያዝ አለው። ሁሉም ሰው ለዛ ቁጥር ካልታዘዘ መገበያት አይችልም መግዛት አይችልም የሚባል ነገር አለ። እና የስ የሚመሳሰል ነገር ሰውን ቅሬታ ውስጥ የሚያስገባው ነገር ሊመስል ይችላል። ነገር ግን እዚ ጋ ያለውን ነገር ቴክኖሎጂ ይዞ የመጣውን ነገር ሌላ ቦታ ላይ የሆነው ነገር አይቶ አነጻጽሮ አግባብ በሆነ ሁኔታ ማሰብ ተፈ አስፈላጊ ነው እያስባለው። ለዛ ግን ተከታታይ የሆነ ይሄ ብቻ አይደለም ሌሎችም ነገሮች በኋላ ካሉ እንጫወታለን። ግን ትንሽ ይሄን ነገር አድሬስ ስናደርግ ግን በዛ ብናየው ጥሩ ነው ብዬ ነው የማስበው። ዮዳሄ፣ ወደ እርስዎ ልምጣና ለምሳሌ ፋሲል ፋሲሎ ቲ ካሳ ይላል በተሰጠ፣ ለምሳሌ ምን ይላል፣ በተሰጠ ብሔራዊ መታወቂያ ላይ የስም ስህተት ወይም ስፔሊንግ ቢኖር ሲያጋጥም እንዴት ትርማት መጠየቅ ይቻላል? አንድ እሷን አያይዞ ደግሞ ፋይዳ ለምሳሌ አክሊሉ ላቀው የሚባል አንድ ተመልካቻችን ለምሳሌ ፋይዳ መያዝ ያለበት መረጃ የትውልድ አካባቢ መረጃ ወይም የምድር አካባቢ መረጃ ስህተቶች እንዴት ሊስተካከል ይችላል፣ የሚሉትን ነገሮች ተያያዥ ስለሆኑ እሱን መልስና እንመለሳለን። ያው እንደዚህ አይነት መረጃ ዜጋውም ሲሞላ እንትን የፈቃደኝነት ቅጽ የምትባላለች እሷ ስትሞላ ጀምሮ በጥንቃቄ ነው መሞላት ያለበት። ምክንያቱም አፕዴት ማድረግ በኋላ እንትን ያጋለጣል። በተለይም ፕሮጀክት የጀመርን ጊዜ ከተለያዩ ባንኮች ጋር ከተለያዩ አካላት ጋር እንሰራ ነበርና በቂ ስልጠና ካለማግኘት ከምን አንዳንዴ ስፔሊንግ ስህተት የዜጋው ብቻ ችግር አይደለም፣ በእኛም ሳይድ ስህተት ይኖር ነበር። አሁን አሁን በጣም እየቀነሰ ነው። በርግጥ አድራሻ ቢበላሽ ብኝ፣ ስሜ ቢበላሽ፣ በርዝ ቀኔ በትክክል ባይገባ፣ አንዳንዴ ደግሞ አድራሻም ልቀይር እችላለሁ፣ መብት ነው አድራሻ መቀየር። በተለይያየ ምክንያት ዳታ አፕዴት ማድረግ ብፈልግ ዲጂታል ቻናል አለ። አይዲ ዶት ኢቲ ላይ ገብቶ ዳታ አፕዴት ማድረግ ይቻላል። ስም ማስተካከል፣ የቦታ አድራሻ ለውጥ፣ የስልክ ቁጥር ለውጥ፣ የተለያዩ ነገሮች ማድረግ ይቻላል። አንዳንዶቹ ሪሞት በስልክ ማድረግ ይቻላል። አንዳንዱ ደግሞ በአካል መቅረብ የሚያስፈልግ ለምሳሌ ፎቶ፣ አዲስ ፎቶ አፕሎድ ማድረግ አልችልም ምክንያቱም ምስክር ስለሚፈልግ ስልክ መቀየርም እንደዛው ሴንስቲቭ ስለሆነ በአካል መቅረብ። አድራሻ መቀየር፣ ስም ስፔሊንግ ማስተካከል እንደዚህ አነስ አነስ ያሉ ኮሬክሽኖች ምናምኖች መስራት ሪሞት ማድረግ ይችላል። አይዲ ዶ ቲቲ ስላሽ አፕዴት ላይ ገብተው ዳይሬክት ማድረግ ይችላሉ። ዲጂታሊ ደግሞ መጠቀም ማይችል ሰው ስማርትፎን የሌለው ዲጂታሊ ሊትሬት ያልሆነ ሰው ደግሞ አቅራቢያው የሚገኝ የቴሌ ሾፕ መሄድ ይችላል። ፖስታ ቤት ሾፕ፣ አንዳንድ ባንኮችም ይሄን የሚያግዙ አሉ። እነሱ ጋር ሄዱ፣ አግዙኝ ይሄ ተበላሽቶብኛል ብሎ እዚህ ፖርታል ላይ ገብተው እንደ አሲስትድ ሰርቪስ እንደ ማገዝ ሰርቪሱን መስጠት ይችላሉ። ሌላው ደግሞ እሙማን አሪፍ የምትባል ምን ጠየቀች? ሶፍት ኮፒ ተቀባይነት አለው የለውም? ቅድምም ፕሪንት ማድረግ ግዴታ ላይሆን ይችላል። አ አይደለም፣ ለምሳሌ ባንክ ጂ ባንክ አካውንት መክፈት እፈልጋለሁ ብል ፋይዳ አምጣ ይለኛል። ፋይዳ ግን ምን ማለት ነው? ቁጥር ነው ቁጥሬ ነው የምሰጠው ማለት ነው፣ ለባንኩ ዲጂቱ ማለት 16 ዲጂታል ረዘም ያለ ለፕራይቬሲ እሱኛው ስለሚሻል ብዙ እሱን ነው የምንጠቀመው። 16 ዲጂቱን ለባንኩ ሰጠዋለሁ፣ ያስገባል፣ ሲስተሙ ላይ ሙሉ መረጃን ከኛ ዳታቤዝ ወደ ራሱ ዳታቤዝ ይወስዳል። ስለዚህ ካርዱ ግዴታ የሚሆንበት ጊዜ ጥቂት ነው። ካርድ አታትሙ ጥሩ አይደለም መጥፎ ነው ለማለት ፈልጌ ሳይሆን ግዴታ ግን ያለ ካርዱ አገልግሎት አይሰጥም አይባልም። ሌላው ደግሞ አንድ ያ ላጋ ሚኪ የሚል ፋይዳ መታወቂያ ነዋሪነት የቀበሌ መታወቂያን ይተካሉ። ጥሩ ሁሌ ስለሚነሳ ለማስረዳት ቅድም እንዳልኩት ነው። አሁን ለምሳሌ ነገ ሲስተሞች ሲናበቡ ይሄን ካላመጣ ይሄን ይቀራል። ለምሳሌ ዶኪመንት አውተንቲኬሽን ውልና ማስረጃ ሲሄድ የቀበሌ መታወቂያ ከፋይዳ ጋር በተሳሰረበት ጊዜ አሁን እሱ ጋር የደረሰን ስለሆነ ማለት ነው፣ ፋይዳ የት አለ አይለኝም የታክስ እንትንህን የግብር መክፈያ ቁጥርህን ስጠኛ አይለኝ። ከአንድ ሰነድ ሰጠዋለሁ፣ ከሲስተም ላይ ሁሉንም ነገር መውሰድ ይችላል። ስለዚህ እንደ ደንበኛ አምስት አስር ሰነድ ይዤ ይኸው የተረጋገጠ የመሬት ካርታ ይ መቅረት አለበት። ዲጂታል ኢኮኖሚ ማለት እሱ ነው። አንድ የሆነ ነገር ከሰጠሁት ከእሱ ጋር የተያዙ ሰነዶችን ከሲስተም ነው መውሰድ ያለበት፣ እሱ ላይ ስለምንደርስ። አንዱ ሌላውን ይተካሉ ወይ ደግሞ አይጠይቀኝም። ይሄ ሰውየ አሁን ከአንድ ዓመት በኋላ ብቀርብ እዚህ እንትን ላይ ይሄን ይተካል ወይ ራሱ ስለሚያው አንዱ ሌላውን እንደማይተካ ግን እንደሚተሳሰር ይረዳል። ይሄ ምን ማለት ነው? ለምሳሌ ፋይዳ መንጃ ፍቃድን ይተካል ወይ ብሎ መቼም አይጠይቅም። ለመንዳት መሄድ ያለ ማለፍ ያለብኝ ሂደት ራሱ ስለዚህ፣ ፋይዳ መንጃ ፍቃድን ያለ የሚተካው ግን መንጃ ፍቃድ ከቀበሌ መታወቂያ ጋር እንዲናበብ፣ አምስት አስር መንጃ ፍቃድ የውሸት ይዤ ነገ አደጋ መንገድ ላይ እንዳልፈጥር እሱን እሱን ነው የሚያደርገው ማለት ነው። ሰው አንዱ ሌላውን ይሰቃል፣ ሲሆን ይተሳሰራል። ሃይማኖት ሳቻም የምትባል ደግሞ ምን ጠየቀች? መመዝገቢያ ቦታ ለገጠሩ አካባቢ ምቹ አይደለም። ቅድም ስናነሳ የነበረው የክልል ተደራሽነት፣ የሚከፈለው ገንዘብ ብዙ ነው ቢቀነስ። እሱ ላይ የወጣ መታወቂያ ለምን ያህል ጊዜ ያገለግላል? ለምሳሌ አንድ ዲጂታል አይዲ ኤክስፓየሪ ዴት አለው የሚያበቃበት። መመዝገቢያ ቦታ ምቹ አይደለም የሚለው ገጠር ውስጥ ለምሳሌ ኢቭን የገበያ ቀን እየሄዱ ይመዘግባሉ። ሰብሰብ ሲል የመንደሩ ሰው የገበያ ቀን ነው የሚገኘው። በየቤቱ እየዞሩ መመዝገብ አይቻልም። ወይ የገበያ ቀን፣ ወይ ቀበሌና ወረዳ ላይ፣ ወይ የሴፍቲ ኔት ጣቢያዎች ላይ እየሄዱ ይመዘግባሉ። ምቹ አይደለም የሚለው በተቻለ መጠን ሰው ብዙ ርቀት እንዳይሄድ፣ ብዙ ርቀት ከሄደማ ኢንክሉዥን ይሄ አቃፊነቱ ቀረ ማለት ነው። ብዙ ርቀት ሳይሄድ ነው መመዝገብ ያለበት በተቻለ መጠን እየበዛ ነው ዛሬ አሁን በአንድ ዞን ውስጥ ወይም በአንድ ወረዳ ውስጥ እንደልብህ ቅርብ ቦታ ላታገኝ ትችላለህ። በጥቂት ወራት ውስጥ ግን በጣም እንትን እያለ ነው። አሁን በቅርቡ ማዕከላዊ ኢትዮጵያ ክልል እየሄድን ነው። ሙሉ ክልሉን ሰባት ዞን፣ ሶስት ስፔሻል ወረዳ አለው አስሩንም እንትኑ ኤሪያዎች ፉል ሳቹሬት አድርግልህ አዲስ አበባ ላይ ያለውን አዲስ አበባ ላይ ጥሩ ተሞክሮ ስላለ አዲስ አበባ ላይ የሰራ ነውን ከክልሉ ከከተማ አስተዳደሩ ጋር የሰራ ነውን ሌሎች ክልሎች ላይ በመድገም ተመሳሳይ አይነት ቅንጅት ከሰርቪሶች ከምኖች ጋር በማያያዝ ሙሉ እንትኑን እየሰራ ነው እና ከምቾት አንጻር ብዙ እንትን አይግባችሁ ነው። ከዛ ቀጥሎ የተጠየቀው ምንድን ነበር? ዋጋ ጉዳይ ነጻ ነው። ምዝገባ ነጻ ነው። ካርድ ብቻ ነው ክፍያ ያለው። እሱም ለዝቅተኛ ገቢ ላለው ሰው እሱን ግምት ውስጥ በማስገባት አሁን ወደ 350 ብር ነው ኢትዮ ቴሌኮም፣ ኢትዮ ፖስት እያስከፈሉ ያሉት። እሱን ለማውረድ እየጣርን ነው። በተቻለ መጠን 350 ብር ብዙ ላይሆንበት የሚችል ሰው እንዳለ ሁሉ ብዙ ደግሞ በጣም የማይችልም ሰው አለ። ከዛ በጣም ለማውረድ እየጣርን ነው የተለያዩ ፈንዶችን ሰብሲዳይዝ አድርገን ለመስራት እየሞከረ ነው። እሱ እንግዲህ ዳር ሲደርስ መቀነስ ይችላል። ግን ምዝገባ ነጻ ነው። ምን ማለት ነው? በነጻ ተመዝግቤ በነጻ ሄጄ ፋይዳዬን አገልግሎት ላይ መዋል ይችላለሁ ያለምንም ክፍያ። አቶ ይደ የእርሶን አንድ መጨረሻ ጥያቄ ላምጣ ነው ወደ ሶል ማሳረገ ነው እመጣለሁ። የወላጅ ጥያቄ ስለሆነ አንድ ጥያቄ ላንድ ሳለ ምሳሌ አሁን ቅድም ማስኬ ደነዋል። ትምህርት ቤቶች ከዚህ በኋላ ተማሪዎች በዚህ ነው የሚመዘግበው የሚል ነገር አለም። ለምሳሌ ተማሪዎች ተማሪ ናቸው። ለምሳሌ ስልክ ሊኖረው አይችልም። እሱ ምዝገባ አሁን ለምሳሌ እኔ ልጆቼን በራሴ ቴሌብር ነው ያስመዘገብኩት የእኔም ራሱ የወጣው ፋይዳው በቴሌብር ነው እሱ ላይ ምንድነው ያለው ነገር እንዴት ነው ማጥራት የሚቻለው ክላሽ አያደርግም ወይ ለምሳሌ በአንድ ስልክ ቁጥር ያ ኦኬ ያው ብዙ ጊዜ ህጻናት መሸም ስልክ ቁጥር ነው ስልክ አጥተህ ሲማታውጣላችሁ ስለዚህ በወላጅ ስልክ ነው ህጻናት የሚመዘገቡት አይደለም በወላጅ ስልክ በወላጅ ፈቃድ ነው የሚመዘገቡት እቺ ቅጿን ራሱ ሄዶ ወላጁን አስፈርሞ ወላጅ ሲፈቅድ ነው ሲልጨማ አንተ ሳትፈቅድለት ልጅ አይመዘገብም። ምክንያቱ ውል ነው። ይሄ በወላጅ ስር ያለ ልጅ ሁሉ በወላጅ ፍቃድ ነው የሚመዘገበው። በአንድ ስልክ ቁጥር መሆኑ ግን ምንም ችግር አይኖርም። ልጁ 18 ዓመት ሲሞላው ወይ አንተ ሲም ካርድ ገዝተህ ው በስምህ ብለ ስታወጣለት ያኔ አፕዴት ማድረግ ይችላል። አሁን ግን በወጣበት ስልክ ቁጥር እዛ ላይ በተመዘገቡ መሄድ ይችላል። የመጨረሻ ጥያቄ ሶሊ ወደ አንተ ልምጣ እና የመጀመሪያ በተለይ አንደኛ ይሄ ነገር እንዲሳካ ከህብረተሰቡ ምን አይነት ነገር ይጠበቃል? ሁለተኛ የዚህ የባዮሜትሪክ ጉዳይ የጣት አሻራ የፊት የሚሉት ነገሮች አሉ ና እሱ ላይ በደንብ ትንሽ ቲፕ ማድረግ ይፈልጋል። ምንድን ነው ለምን አስፈለገ ምናምን ይላል፣ አንዳንድ ሰው ቻሌንጅ ያደርጋል። እጅን እዚህ ጋር ፊትን ምናምን ስትለው የምናያቸው ነገሮች አሉ ና እሱ ላይ ያለው ግንዛቤ ና እንዲሳካ ማህበረሰቡ ምን ማድረግ አለበት የሚለው ማሳረጊያ እናርገ። ቆንጆ የማንቃቱ ስራ የቴክኖሎጂውን የመተግበሩ ያህል በጣም በጣም ወሳኝ ነው። ቅድም ሀይዌይ እንደ ምሳሌ ሰጥቻለሁ። ሌላ ልጨምር፣ ምናልባት ከሱ ብንነሳ አይ ቲንክ መሰረቱን ብናደረግ ማይንስ ቼንጁ ትንሽ ቀለል ይላል ብዬ አስባለሁ። ክቡር ጠቅላይ ሚኒስትሩ አንድ ጊዜ ሲገልጡ የፋይዳን ጉዳይ ከህዳሴ ግድቡ ያልተናነሰ ከዛ በላይ ጂዲፒ ወይም ኢኮኖሚ ፓወር እንደሚፈጥር ገልጠዋል። ስለዚህ ግድቡ ለምሳሌ በጣም ወደ ልባችን የቀረበ ፕሮጀክት ነው፣ ሁሉም ኢትዮጵያዊ ያዋጡ የተሰራው ስለሆነ። ግን ግድቡ ተሰርቶ ዲስትሪቢዩሽን ስቴሽን ሳይደረግ ኬብል ሳይዘረጋ ተሰርቶ አለቀ ብንል ዋስቱ ፖይንት አይደል? አምጥቶ መብራት ሲያበራልን አይደል? ኬብል በየቤታችን ቆጣሪ ጋር ሲደርስልን ወይም ፋብሪካዎቻችን ሲያንቀሳቅስልን የዛኔ የግድቡን ውጤት አገኘን እንላለን። ስለዚህ አይዲውም እንደዚሁ ነው። ፋይዳን ሰርተን ከግድቡ ጋር እናነጻጽረው ካልተገበር ነው ቅድም ያልነውን አይነት የስራ ግድፈት፣ የኮራፕሽን ጉዳይ፣ የስራ መቀላጠፍ፣ ኳሊቲ ኦፍ ላይፍ፣ ሞር ኢኮኖሚክ አውትፑት፣ ሞር የስራ ፈጠራ እድል ካላረገልን ፖይንት የለው። ስለዚህ ይህንን ካወቅም በኋላ ስጋቱ ጋር ደግሞ እንሂድ። ስጋቱ ምንም ለምን ሆነ የምንለው አይደለም፣ ቢኮዝ በጣም ሴንሲቲቭ የሆነ ነገር ነው። አንተም እንዳልከው ሌላም ሀገር ላይ ያለ ነገር ስለሆነ የኢትዮጵያ ሕዝብ ብቻው እንደዛ ተሰማው ብለንም እንዲሰማን አያስፈልግም። ቀለል ልናርገው፣ ኤኒዌር ያለ ቻሌንጅ ነው። ኬንያ ጎረቤት ጋር ይሄው ነገር ተሞክሮ ብዙ ፑሽ ባክ አምጥቷል። ናይጄሪያ ህንድን የሚያክል ሀገር አንድ ነጥብ ምናምን ቢሊዮን ያለበት ህዝብ ላይም ፑሽ ባክ አምጥቷል። ሶፈስቲኬትድ የሆነ ዌስተርን ላይም ስትሄድ ሶፈስቲኬትድ ጥያቄ ያነሳል። ፕራይቬሲ ነው የኔን መረጃ ለምን እንደምሰጠህ ይላል። ሌላው ደግሞ መቶ ከሪሊጅን ጋር አያይዘዋል። ሌላው ደግሞ መጥቶ ከጋቨርንመንት ይቆጣጠረኛል ከሚለው ጋር አያይዘዋል እና ሁሉም ጋር ተመሳሳይ የሆነ ነገር አለ ምን ተሰራ የሚለው ጋር ነው የሚያስፈልገው። የሃይማኖቱ ለምሳሌ የሃይማኖት አባቶች እዚህ ጋር በጣም የማንቃት ስራ ላይ አብሮ መስራት አለባቸው። ስለዚህ የፋይዳ ፕሮግራም ከሃይማኖት ተቋማት አባት ጋር በህዝብ ዘንድ ተሰሚነት ያላቸው የማህበረሰብ ሽማግሌዎች ጋር የመሳሰሉት ጋር ሄዶ አስረድቶ ለህዝቡ ተረፍ የሚያመጣ ነገር መሆኑን አብሮ መጫወት፣ መነጋገር፣ ያንን ነገር ማንቃት የሚያስፈልግ ይመስለኛል። ትንሽ ደግሞ ንቃቱ ደግሞ ከፍ ያለው ቴክኖሎጂ አውቃለሁ የሚለው ደግሞ ማህበረሰብ ወጣቱ ወይ የትምህርት ነገር የቀመሰው ደግሞ ሲመጣ ብሪጅ ቢደረግስ፣ ሳይበር ሴኩሪቲ መጥቶ አታክ ቢደረግ ማድረግስ ይህን ሁሉ ነገር ሰጥቼ መንግስት ኮንትሮል ቢያደርገኝስ? እንደገና ደግሞ ይህን ሰርቪስ ካላገኘ ይህንን ነገር ውስጥ ካልገባው ሰርቪስ አላገኘ የሚባለው ነገር ተቆጣጣሪነት ያ ነው። ወደ ቅድሙ የሚያመጣው መንግስት ሊቆጣጠረኝ ነው፣ ስድስት ኮ የምንለው ሄዶ ሄዶ ሄዶ አይዲ ከሌለኝ ሰርቪስ አላገኝም ማለት ነው። ስለዚህ በቃ ያለ አይዲ ያለ ምልክት በቃ ልትከለክሉ? ስለዚህ ጾሜ ላድር ነው ሰርቪስ ላላገኝ ነው ባንኬ ሊቆለፍብኝ ነው ህግ ህክምና ላላገኝ ነው የሚለው ነገር መጀመሪያ ባይ ፎርስ ሳይሆን ባይ ዊል ሆኖ ኮሌክቲቭሊ ሶሳይቲ ሁሉ አንድ ገጽ ላይ ሲሆን፣ ግን ለሁሉም እኩል ፈሰስ ሲሆን፣ አንዱን ከአንዱ አይለያይ ማለት ስለዚህ ይሄ አይነት ትራንዚሽን ይሄ አይነት ኮንቲኔስ የሆነ ማይንድሴት ቼንጅ ያስፈልጋል ብዬ ነው ማስበው። ስለዚህ ኤክስክሉሽንስ ሌላ አሁን ምናልባት ፋይዳ ወንድሜ ወዲያ ባዮሜትሪክስ መስጠት የማይችሉ ልብ ብርሃኖች አሉ የሌላቸው ወገኖቻችን አሉ ለሱ ኦልተርኔቲቭ አለ ወይ? ስለዚህ እንዲህ አይነት አድቮኬሲ ሊነሳ ይችላል። እነሱን ያላካተተ ነገር እነሱስ ምን ሊሆኑ ነው በኋላ ላይ ሊተዉ ነው ወይ የሚል አድቮኬሲ፣ የሚል የአክቲቪዝም ላይ የተሰማሩ ሰዎች የሂውመን ራይትስ ጋር የተያዙ ሊነሳ ይችላል። ያንንም ደግሞ አብሮ ትንሽ ነገር ሊሆን ይችላል በኋላ ላይ ግን ኢሹ ሊሆን የሚችል በነገ ስላለ ያንን ነገር ማድረግ ላይ ካልቸራል ብሊፍ መቀየር ላይ ያስፈልጋል። ስለዚህ ሚቲጌሽኑ ሌላም ጋር ያለውን ወስዶ ተመሳሳይ ኢኮኖሚ ተመ ተመሳሳይ ካልቸር ተመሳሳይ ሪሊጅን ወይም ደግሞ ኤክስትሪም የሆነውን ወስዶ በሁሉም ሳይድ ፕራይቬሲ ባይ ዲዛይን የምንለው ነገር አለ የምናውቀው። ሴፍ ጋርድ ያስፈልጋል። ሊጋል እና ሬጉሌተሪ ሴፍ ጋርዱ ማስቀመጥ ያስፈልጋል። ቅድም እንዳልኩት ፐብሊክ ኤጁኬሽኑ በተለያየ አይነት መንገድ ሰው ሪሌተብል በሆነ መንገድ በቀልድ ቢሆን በድራማ ቢሆን በሌላ አይነት መንገድ ቢሆን በኢንፍሉንሲንግ ቢሆን መሰራት አለበት። ና አይ ቲንክ ይሄ ነገር የእኛ ችግር አለመሆኑ መጀመሪያ ማወቅ ስለዚህ ተመሳሳይ ነገር ጋር ሄዶ ቤንችማርክ ማድረግ ሌሰንስ ለርንድ ከበፊት ከኛ ቀደም ብሎ ይሄን የተገበሩት አገራት ያለፉበትን ጉጣ ወረዳይቶ አይቶ ከሱ ላይ ያ እንዳይደገም እዚህ ጋር መቀነስ እና የመሳሰሉ ላይ ማድረግ። ነገር ግን መነሻው ግን ይሄ ፋይዳ ማለት ህዳሴ ግድቦ የከዛ በላይ ማለት ነው። ምን እናርግበት ተረፊ ዞን የመጣው የሚለውን ነገር ከሱ ላይ ተነስተን ወርኪንግ አውር ፕሮብሌም ዳውንዋርድስ በጣም ትልቅ መፍትሄ ያመጣል ብዬ ነው። በጣም ነው ማመሰግነው። የብሄራዊ መታወቂያ ፕሮግራም ጽህፈት ቤት ዋና ዳይሬክተር ዩዳራ ስላሴ፣ እንደዚሁም ደግሞ የቴክቶክ ፕሮግራም አዘጋጅና አቅራቢ ሰለሞን ሙልጌታ ካሳ ምሽታችሁ እዚህ ከኛ ጋር ስላሳለፋችሁ ነው፣ ጠቃሚ መረጃ ለህዝብ ስለሰጣችሁ እጅግ አመሰግናለሁ። መልካም ምሽት። አመሰግናለሁ።